ትውልድ እድገቴም ወንዶገነት ነው። ያው ትውልድ ቦታው ደግሞ ከወንዶገነት ትንሽ ወጣ የምትብል ገጠራማ ቦታ አለች፣ መለሎ ይባላል። ከዛ አካባቢ ነውና እድገቴ ያው ወንዶገነት ነው እድገቴ። እንደማንኛውም ልጅ እንግዲህ የልጅነትን ጊዜ አጣጥሜ ነው ያደኩት ማለት ይቻላል። በኳሱም በትምህርቱም ቆንጆ ነበር። ባጠቃላይ አሪፍ ነው። ሻሸመኔ ነበር መጀመሪያ ክለቤ ከዛም በኋላ ነው አንድ አመት ቆይታ በኋላ ከአንድ አመት ቆይታ በኋላ ደው ፖሊስ የመጣሁት ደው ፖሊስ እንግዲህ በጣም ወደው ክለብ ነበርና እንግዲህ በመፍረሱ እውነቱን ለማውራት አዝኛለሁ እንደ ተጫዋች ምክንያቱም አገራችን ላይ ትላልቅ ተጫዋቾችን ያፈራ ክለብ ነበር ለምሳሌ ብንጠራ እነ ጌታነ እነጣቁሩ ብዙ ብዙዎችን ያፈራ ክለብ ነበር፣ እና እኔም ከዛ አንዱ ነኝ። አዝናለሁ ባጠቃላይ እንግዲህ። መንቾ ነው የመለሰኝ። በመንቾ ሰዓት ነበር የተመለስኩት። መንቾ ደው ፖሊሲ ያለው አጋጣሚ ሆኖ ትዝ ይለኛል የፉልባክ ተጫዋቾቻችን ተጎርተው እና የሚገባ ሰው አልነበረም። እና አጋጣሚ ሆኖ እኔና ወራኝ ኮች በሚያወራኝ ጊዜ ችግር የለውም ምናምን አልኩት። የመጀመሪያን ጫውታ አደረኩኝ። አሪፍ ነበርኩኝ መሰለኝ እንደውም እዚያ አዋጣል ምናምን አለኝ። እሺ ብዬ ተቀበልኩ። በመንቾ ጊዜ ነው ተመለስኩት ሀዋሳ ከ2012 ነው የተቀላቀልኩት። ከደቡብ ፖሊስ ወደ ሀዋሳ ከነማ ነበርኩት ነው የመጣሁት። 2012 ሁለት አመት ቆይቻለሁ ሀዋሳ ቤት። ከዛም በኋላ ነው ወደ ሆሳና ነው የሄድኩት። ሆሳና እንግዲህ ሲነሳ ደሴ የሚል ክለብ እውነቱን ለማውራት ጠንካራ ክለብ ነው። የተቀላቀልኩበት ወቅት 2014 ነው። በሙሌ ሰዓት ነው የመጣሁት። ከሙሌ ጋር አብሬ ነበር ወደዛ የተቀላቀል ነው እና እንግዲህ እንትኑን እድሉን ሲነግረኝ አብረን ሰራሴ የሚል ጥያቄ ሲያቀርብ ደስ እያለኝ ነው ወደዛ የመጣሁትና ራሴንም ማግኘት ፈልጌ ነበር ከአካባቢ ወጣ ያልኩበት የመጀመሪያው ክለብ ነበርና ጥሩ እንቅስቃሴ እኔ እንደውም በቃ ማለት በኳስ ህይወቴ ጥሩ ጊዜ ያሳለፍኩበት ቤት ነው። እውነቱን ለማውራት ምናልባት ሌላውም ሰው የምልኝ ነገር ስለሆነ እኔም እረዳዋለሁ ያንንና ደስ የምል ጊዜ ነበረኝ። ባጠቃላይ ወሳና አገርን መወከል እንግዲህ የኳስ እደርስበታለሁ ከምትለው ዓላማ አንዱ የብሔራዊ ቡድን ማሊያ መልበስ ነው የሀገርን ማሊያ ስትለብስ በቃ የደስታው ስሜቱ ብትል የምፈልገውን ቦታ አግኝቻለሁ ብለህ የምመኛውን ቦታ አግኝቻለሁ ብለህ ትደሰታለህ እና ደስታው ልዩ ነው እውነቱን ለማውራት ያን እንግዲህ ያንን ቦታ በማግኘቴ እዛ ቦታ እንዲደርስ የረዳኝን እንደምወ እግዚአብሔርን ከልብ አመሰግናለሁ እና በጣም ልዩ ስሜት አለው ብሔራዊ ቡድንን ወክሎ መጫወት አይረሰም፣ እንግዲህ እኛም የተደሰትንበት ደጋፊ የተደሰተበት ወቅት ነበርእና ካገባቸው ጎሎች መሃል ማለት የምደሰትበት ጎል እሱ ነው እና። ይመስለኛል። ሶስት ባዶ እየተመራ ነበር እና ከሰማኒያ ደቂቃ በኋላ ነው የወጣ ነው እኩል የወጣ ነው። እና ያንን ጎል ሳገባ በቃ ልዩ ስሜት ነበር፣ አራተኛውን የመጨረሻው እና ደስ የሚል ጊዜ ነበር። እውነቱን ለማውራት ሀዲያ ሆሳዕና ክለብ ልጆቻቸውን በደንብ ነው የተጠቀሙት ብዬ ነው ማስበው። ቀለቡ በደንብ ተጠቅሟል ታዳጊዎችን፣ ምክንያቱም እንግዲህ የምናየው ነገር ነው። አሁን እንግዲህ እነ ተመዝጌን እነ ቤቢ እነ ብሩክ እነ ማሞ ስታይ ብዙ ልጆች አሉ የተጫወቱ ያሉትና፣ አንዳንዴ ድፍረት ይጠይቃል አሁን በነሶኝ እንደም ሆሳዕናን አመሰግናለሁ። እነዚህን ታዳጊዎች አምጥተው ለሀገር ማስተዋወቅ ትልቅ ነገር ነው። ቀላልም አይደለም ኃላፊነት መውሰድና ታዳጊዎቹ። በጣም ደስ ይለኛል እነሱን ሳይ ሲሰሩ ለመለወጥ ያላቸው እንትን፣ በዛ ላይ ደግሞ ሰው ሲነግራቸው ሲመከሩ ቶሎ ነው የሚቀበሉት፣ እሽ የሚሉት። ያንን የተቀበሉትን ነገር ደግሞ ተግባራዊ ለማድረግ ይሞክራሉና እንደውም እዚህ ደረጃ መድረሳቸው አይገርመኝም እና በጣም ተሰርቶበታል ብዬ አስባለሁ። ይቀጥላል። ስሜቱ እውነት ትንሽ ለየት ይላል። ምክንያቱም ኃላፊነት ነው ካፕቴንነት ኃላፊነት ነው። ብዙ ጫና ይኖርባል። በዛው ልክ ያንን ጫና ደግሞ ተቋቁመ መወጣት ግዴታ ስለሆነ አጠቃላይ ቀላል አይደለም እና ኦልሬዲ እንግዲህ እግዚአብሔር መስገን ከውጤት ርቀን ነበር። ከዛም አንጻር ደግሞ ደጋፊም ውጤት ይፈልግ ነበር። ካለው ነገር አንጻር ያያ ሁሉ ጫና አለ ትልቅ ክለብ ከመሆኑ አንጻር እና ይህ ሁሉ ሲደመር ቀላል አይሆንም እና ብቻ ኃላፊነት የሚሰማ ያለበት ቦታ ነው እያስባለሁ። አሰልጣኞች፣ ቡድን አባላት እና አምበሉ ሄኖክ አርፊጮ ለተጋጣሚ ክብር አለመስጠት፣ ብርሃኑ በቀለ ለተጋጣሚ ክብር አለመስጠት በሚል ካርድ ተመልክተዋል። እውነቱን ለማውራት እንግዲህ ከሆሳና ከወጣው በኋላ እርስ በርስ በምንገናኝበት ጊዜ ማስበው በቃ ማለት ምናልባት ስሜታዊ ሆኜ እንዳልደሰት ጎል አግብቼ ብዬ ሁሌ እንትን ራሴን አዘጋጃለሁ። ምናልባት እና የዛን ጊዜ ምን እንደተፈጠረ አላቅም ረስቻለሁ ጭራሽ እና ጫወታውም ግለት ስለነበረው ያ አስረሳኝ እና ስሜታዊ ሆኜ ትንሽ የሆነ አዎ የመደሰት ነገር አረኩኝ ባይበዛም ከዛም በኋላ ነው እንደም ከወጣው በኋላ ነው ከፍሬዘር ጋር ተገናኝተን ሸሙና እያለን እያለ አገባ እንደ ምናም ስለ አገባው ምናም አልኩኝና እንደም ጨፈርክ እንደ ሲለኝ ነው ትዝ ያለኝ እውነቱን ለማውራትና ወይኔ ነው ያልኩት በቃ እና በጣም ተሰምቶኛል። ወዲያውኑ ነው በቃ እንደም ታሬን ስልኩን ፈለኩ ምናምን እና መሆን አልነበረበትም። ስሜቴም ቢቆጣጠር ኖሮ ደስ ይለኝ ነበር። ያው አንዳንዴ ይፈጠራል እንደዛ አይነት ክስተት እና እውነቱን ለማውራት ያሳደገኝን ማለት እችላለሁ ያሳደገኝን ክለቤን እንደ ክለቤ ስለማየሁ አሁንም ቢሆን ከልቤ ደጋፊውንም ክለቡንም ተጫዋቾቹንም ጭምር ከልቤ ከልቤ ይቅርታ እጠይቃለሁ። ያ እንግዲህ ለራሱ ቆርሶ ያሳንሰው አይደል ጨዋታውና፣ በእርግጠኝነት እንግዲህ እንወስዳለን ብዬ አስባለሁ። በእርግጥ ያ ማለት ደግሞ ጨዋታው ቀላል ይሆናል ማለት አይደለም። ብቻ ጠንካራ ቲም ነው ከሊጉ ውስጥ እና ያ ፈተና ደግሞ ቀላል ስለማይሆን እኛም ከወዲሁ እንግዲህ ትኩረት ሰጥተን ለዚህ ለኮንፌዴሬሽን ጫወታዎች ራሳችንን ዝግጁ አድርገን ዋንጫውን ለመውሰድ እንሞክራለን እና እንደ እኔ እንደ እኔ እንወስዳለን ብዬ አስባለሁ። እውነቱን ለማውራት ሀዲያ ሆሳዕና ክለብ ልጆቻቸውን በደንብ ነው የተጠቀሙት ብዬ ነው የማስበው። ክለቡ በደንብ ተጠቅሟል ታዳጊዎችን፣ ምክንያቱም እንግዲህ የምናየው ነገር ነው። አሁን እንግዲህ እነተመዝጊን እነ ቤቢ እነ ቡሩክ እነ ማሞ ስታይ ብዙ ልጆች አሉ የተጫወቱ ያሉትና አንዳንዴ ድፍረት ይጠይቃል። አሁን በእነሱ ሆኜ እንደውም ሆሳናን አመሰግናለሁ። እነዚህን ታዳጊዎች አምጥተው ለሀገር ማስተዋወቅ ትልቅ ነገር ነው። ቀላልም አይደለም ኃላፊነት መውሰድእና ና ታዳጊዎቹ በጣም ደስ ይለኛል እነሱን ሳይ ሲሰሩ ለመለወጥ ያላቸው እንትን በዛ ላይ ደግሞ ሰው ሲነግራቸው ሲመከሩ ቶሎ ነው የሚቀበሉት እሺ የሚሉት። ያንን የተቀበሉትን ነገር ደግሞ ተግባራዊ ለማድረግ ይሞክራሉ ና እንደውም እዚህ ደረጃ መድረሳቸው አይገርመኝም እና በጣም ተሰርቶበታል ብዬ አስባለሁ። ይቀር የእውነቱም ከባድ ጥያቄ ነው። ትንሽ ማሰብ የሚያስፈልጋል ማለት። እንደዛ ከሆነ እንግዲህ እስካሁኑ ካዩዋቸው አብሬያቸው ከተጫወትኩ ከብሔራዊ ቡድንም ጭምር ከክለብ ውስጥ ጭምር ለእኔ ከበረኛ ከጀመርም ፓፔ ፓፔ ውሳኔ ነበር። አሁን ባህር ዳር ያለው በረኛ ከዛም ባለፈ ደግሞ ልብሮ ላይ ያሬድን ያሬድ ባዬ ስናማ ያለው እንዲሁም ጊት ጊት ጋት ጉት ሁለቱም ልብሮች፣ እዛ በኋላ ደግሞ ግራ ፉልባክ የኢትዮጵያ መድን ተጫዋች ያሬድ ካሳይ ግራኙ፣ እሱ በቀኝ ቦታ ደግሞ አለምብራን አለም ብርሃን የመቻሉ ከዛ በኋላ ደግሞ ስኪመር ካልን ብሩክ ማርቆስ ለኔ እሱ እዛ ደግሞ ሁለቱ ደግሞ ማልሚጫወት የሚቀሩት ሳሚ ባሪያው እና በረከት ወልዴ ዱጉና ማለት ነው። የጊዮርጊስ ወልዴ መሰለኝ ባልሳሳት ከዛ ባለፈ ደሞ ማል ላይ ጌታነህ ከበደ፣ በቀኝ ሳይድ አማኑኤል ገብረ ሚካኤል የፋሲሉ እዛን ደሞ ቸርነት ጉግሳ በግራ በኩል። ቤስት አስራ አንድ አሰልጣኝ ከሆነ እንግዲህ ገብረመድን ገብረመድን አይለ። ትዳር ብዙም ባላይም ገና ትኩስ ስለሆነ ብዙም ማውራት ባያስፈልግም ያው ቆንጆ ነው፣ እግዚአብሔር ይመስገን ከስንግል ህይወት እጅጉን የተሻለ ነው ብዬ አስባለሁ። እስካየሁት በትንሽ የጊዜ ውስጥና እግዚአብሔር ይመስገን ትዳርን ደግሞ የሚሰጠው እግዚአብሔር ስለሆነ እግዚአብሔር ይሄንን ትልቁን ተቋም እንዳስ እንዳስተዳድር ስለሰጠኝ እኔም ደግሞ ያንን በአግባቡ ተጠቅሜ እግዚአብሔርን አደራ ስለተረከብኩኝ፣ ባጠቃላይ እንግዲህ ቆንጆ ነው፣ እግዚአብሔር እንዳይ። በቀረው ዘመን እንግዲህ ታዳጊዎች ላይ ነው፣ ታዳጊዎች እንግዲህ አጠቃላይ በርትቶ ቢሰሩ ምክንያቱም ከዚህ በኋላ የነሱ ጊዜ ስለሆነ ብዙ ነገር አሁን ኢትዮጵያ ውስጥ ከዚህ በፊት ባልተለመደ መልኩ ኳሱ ላይ ትኩረት እየተደረገ ስለሆነ እየተሰራ ስለሆነ በመንግስትም ቢሆን ትኩረት ተደርጎ እየተሰራ ስለሆነ ይህንን ነገ ደግሞ ለሚመጡት እድሎች ለምሳሌ ብንል የአፍሪካ ዋንጫ ምናልባት እድሉን ካገኘን የማዘጋጀቱን እዚህም ስለሆነ እና ለዚህ ለዚህ ለወደፊትም ከዛም ባለፈ ራሳቸውም ቢያዘጋጁ ታዳጊዎች ብዬ አስባለሁ። በመጀመሪያ እዚህ ላደረሰኝ ለቅዱሱ አምላክ ለእግዚአብሔር ክብር ይገባዋል እና እሱን አመሰግነዋለሁ። ከዛ በመቀጠል አብሮኝ ለነበሩት ለቤተሰቦቼ፣ ከዛ ባለፈ ደግሞ እዚህ ደረጃ እንዲደርስ ላደረጉል አሰልጣኞቼ ከታች ጀምሮ እነሱን ማመስገን እፈልጋለሁ። ስፔሻሊ ደሞ በጣም ማመስገን የምፈልገው ሻሸመኔ ያለው ያሰነጠለኝ አሰልጣኝ አሁን በህይወት የሉምና ደጀኔ ጫካ ይባላል። አቶ ደጀኔ ጫካ፣ ወር ኮች ደጀኔ ጫካ ትልቅ አሰልጣኝ ናቸው ነበሩና በህይወት ኖረው ከልብ ባመሰግናቸው ደስ ይለኝ ነበር፣ ግን ያው የእግዚአብሔር ፍቃድ ስለሆነ በዚህ አጋጣሚ ለሱ ትልቅ ቦታ አለ ብዬ አስባለሁ እና ትልቅ ቦታ ላይ ለሱ